ትላንትና እንግዲህ ሁላችንም በሩታ ቻናል ላይ እንደተመለከት ነው የአብርሽና የሩታ የእርቅ ጉዳይ ተጀምሯል ማለት ነው። እንግዲህ የሩታ ፋሚሊዎች ከነጋሽ ጋር ግንኙነት አድርገው ነገሮችን በምን አይነት መንገድ ማስኬድ እንዳለባቸው መነጋገራቸውን ሰምተናል። ጋሽየም እንግዲህ ወደ አብርሃም ደውሎ በአስቸኳይ ወደ ቡታጅራ እንዲመጣና ፊት ለፊት ነገሮችን እንዲነጋገሩ መጠየቃቸውንም ጭምር ሰምተናል። ከዛ ባሻገርም እንግዲህ ወደ ሄርሜላ ቤተሰብ ጋር ጭምር ጉዳዩ ደርሶ እነጋሽዬ ከሄርሜላ ቤተሰብ ጋር እንደተገናኙና ልጃቸው መስመሯን ይዛ እንድትቀመጥና ከአብርሽ ጋር የምታደርገውን ነገር እንድታቆም ጭምር እንደተነገራቸው ሰምተናል ማለት ነው። ይህንንም አስመልክቶ የሄርሜላ እህት እንግዲህ ስለ ጉዳዩ ምላሽ መስጠቷን ሰምቻለው ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ አለን። እግዚአብሔር የተመሰገነ ይሁን። ዛሬም በአዲስ መረጃ ተመልሼ ወደ እናንተ መጥቻለሁ ማለት ነው። ትላንትና ብዙዎቻችን ለመየት እንደቻልነው በአብርሽና በሩታ ጉዳይ እርቅ መጀመሩን ሰምተናል ማለት ነው። ትላንትና ያው በሩታ ቻናል ላይ በተለቀቀው ቪዲዮ አብዛኛውን ነገር ለመስማት ሞክረናል። እህትየውም ስትናገር እንደነበረው ከአብረሸቶች ጋር ግንኙነት ስታደርግ እንደነበርና ነገሮች በምን አይነት አግባብ መፈታት እንዳለባቸው ሲነጋገሩ እንደነበር የሩታን ምላሽ ማወቅ ስለሚፈልጉ እንደጠየቋት ጭምር ሰምተናል ማለት ነው። ታዲያ ከትላንቱ የሩታ ላስብበት ምላሽ በኋላ እህቷና የአብረሸቶች ኮሚኒኬት አድርገው የሩታ ቤተሰቦች እና እነጋሽዬ የሚገናኙበትን መንገድ መንገድ አመቻችተው እንግዲህ ተገናኝተው ስለ ጉዳዩ መነጋገራቸውን ሰምቻለ ማለት ነው። ያው እንደተባለው ነው። ልጅቷ አሁን ባለችበት ሁኔታ አብርሽ ሳይኖር ልጁ መወለድ የለበትም ወይም ልጁ ሲወለድ አብርሽ ከጎና መሆን ስላለበት አብርሽ እዛ ያለውን ነገር ትቶ ወደ ቡታጅራ መምጣት እንዳለበት ጭምር ነው ማለት ነው ንግግሮች የተደረጉት ማለት ነው። ታዲያ ከዛም በኋላ ከጋሽዬ ጋር ቤተሰብ ለቤተሰብ ኮሚኒኬት አድርገው ብዙ ነገሮችን አውርተዋል ማለት ነው። ታዲያ ጋሽዬ ወደ አብርሃም ደውለው አብርሃም በአስቸኳይ ቡታጅራ መጥቶ እያንዳንዷን ነገር ፊት ለፊት ተገናኝተው ጉዳዩ ስለሚፈታበት ነገር መነጋገራቸውንና አብርሃም በአስቸኳይ ወደ ቡታጅራ እንዲመጣ ከጋሽዬ ጥሪ እንደደረሰውም ሰምቻለሁ ማለት ነው። ከዛ ውጪ ደግሞ ያው እነ ጋሽዬ ወደ ሄርሜላ ቤተሰቦች ጋር ጭምር መደወላቸውን ሰምቻለ። በነገራችን ላይ ቤተሰቦቿ በአብዛኛው ቡታጅራ ናቸው ያሉት እና ፊትለፊትም ተገናኝተው ነገሮችን ማውራት ይችላሉ ግን መደወሉን እና ልጃቸው እያደረገች ያለውን ነገር እንድታቆም ከአብርሃም ጋር ከዚህ በኋላ ማንኛውንም አይነት ግንኙነት እንዳታደርግና ከአብርሃም ላይ እጇን እንድታነሳ ጭምር መናገራቸውን ሰምተናል ማለት ነው። የሄርሜላ እህትም በዚህ ጉዳይ ላይ ምላሽ ሰታለች። ትናንትና እኔ በተወሰነ መልኩ አንዳንድ ቦታዎች ላይ ለማየት ችያሉ ማለት ነው። የሄርሜላ እህት ምላሽ ሰታለች። በነገራችን ላይ ይሄ ነገር ቤተሰባቸውን እንደማይወክልና የራሷ ፍላጎት ጭምር እንደሆነ ነው እህቷ ስትናገር የነበረው። ያው ቤተሰባችንን አዋርደሻል የሚል አይነት ነገር ነው፣ አዋርዳለች የሚል አይነት ነገር ነው። የሄርሜላም እህት ስትናገር የነበረው ያው ግልጽ ነው። እንደ ቤተሰብ እቺ ልጆታ በሚዲያ እንደዚህ አይነት ነገሮችን በባለትዳር መሀል ገብታ ስታደርግ የትኛውም ቤተሰብ ይህንን ነገር ከማለት ወደ ኋላ ይላል ብዬ አላስብምና፣ እንደዚህ አይነት ነገሮች በስፋት እየተወሩ ነው። ያው ነገሮች እንደዚህ ግልጽ ሳይሆኑ ይፋ ሳይሆኑ ስለ ጉዳዩ ብዙ ነገር ማውራት ትንሽ አስቸጋሪ ቢሆንም ያው ስላለው ነገር ሃይላይት ሃይላይት የተወሰነውን ነገር ልንገራችሁ ብዬ ነው። ያው እንዳልኳችሁ አብርሃም ወደ ቡታጅራ መጥቶ ሁሉም ሰው ባለበት ፊት ለፊት ችግራቸው ምን እንደሆነ ሊጠየቁና ሊነጋገሩ መሆኑን ሰምቻለ ወይም ማለት ነው ከዛ ውጭ ግን ይሄ ነገር እስኪደረግና ፊት ለፊት ተገናኝተው በትላልቅ ሰዎች ፊት አብርሃምም ሩታም ያለባቸውን ችግር እስኪናገሩ ድረስ አብርሃምም ቢሆን ከኤርሜላ ጋር ያለውን ግንኙነት ሙሉ በሙሉ ማቆም እንዳለበት ጭምር እንደተነገረው ሰምቻለሁኝ። ከዚህ ባሻገርም አዲስ አበባ ሊያቆየው የሚችል ማንኛውም አይነት ምክንያት ስለሌለ መጥቶ እዚህ ከሩታ አጠገብ መሆን እንዳለበት ጭምር ተነግሮታል ማለት ነው። እንግዲህ አብርሃም ስለዚህ ጉዳይ ምን አይነት ምላሽ እንዳለው እስካሁን ድረስ የማውቀው ነገር የለም ግን እንግዲህ ያው በዚህን ያክል ደረጃ ትልልቅ ሰዎች ወደ ጉዳዩ ገብተው አብርሃምም እንግዲህ በእምቢተኝነት እዛ ይቀራል ብዬ አላስብም። ግን ትላንትና ምሽት ላይ በሄርሜላ ስቶሪ ላይ የተለቀቁ ቪዲዮችን ለመሄድ ችዬ ነበር እና አሁንም ድረስ ያው ግንኙነታቸው እንደቀጠለ ነው። አብረው ነው ያሉት። እሱ መኪና ውስጥ ሆና ነበረ ቪዲዮ የለቀቀችው በተወሰነ መልኩ፣ መግቢያ ላይም ቀንጨብ አድርጌ ያሳይቻችኋሉ። እሷ በነገራችን ላይ ማለት ነው ምንም አይነት መስሚያ እንደሌላት ነው እያየሁኝ ያለሁት። በቃ በፍቅር ክንፍ እንዳለች የሚያሳዩ ዘፈኖችን እየዘፈነች ስቶሪዋ ላይ ትፖስታለች። ያው ይሄ ነገር አብርሃም የኔ ነው የሚል መልእክትን ለሩታም ለሌሎች ሰዎችም ለማስተላለፍ ይመስለኛል በተደጋጋሚ ስቶሪዋ ላይ እንደዚህ አይነት ነገሮች የምትፖስተው። በነገራችን ላይ አሁን ላይ አብርሃምም ሩታም እንደ በፊቱ ስቶሪያቸው ላይም ሌሎች ሶሻል ሚዲያዎቻቸው ላይም ንቁ አይደሉም። ግን ሄርሜላ ኤኒታይም ብትገቡ ስቶሪዋ ላይ የሆነ ነገር ተለቆ ነው የምታዩት፣ እና ይሄ ነገር ደግሞ ለሩታም የሩታና የአብርሽን ግንኙነት ለሚደግፉ ተመልካቾችም እንዲሁም በዙሪያቸው ላሉ ሰዎችም ምላሽ ለመስጠት ይመስለኛል። እንግዲህ በጣም እልህ ተያይዛን ያለችው። በነገራችን ላይ እንዳልኳችሁ ነው፣ ሴት ልጅ የፍቅር ግንኙነት ወይም ከልቧ ስታፈቅር የትኛውንም አይነት ሰው መስማት አትፈልግም። ክብር ምናምን፣ ገለመሌ ከኋላ ፋሚሊ የሚባሉ ነገሮችንም ማዳመጥ አትፈልግም። ሰ እቺ ልጅ በፍቅር ስለተያዘች እኔ እንዲህ ነው ብዬ አሁን ደፍሬ የሆነ ነገር ለማለት አልችልምና ያው ማድረግ የሚገባትን ነገር አድርጋለች። እዚህ ነገር ላይ ትልቁን ኃላፊነት ወስዶ ነገሮችን ማስተካከል ያለበት ፊት ሳይሰጣት የዚህን ያክል ርቀት ልጅቷ እንዳትሄድ ማድረግ የሚችለው አብርሃም ነው እንጂ ልጅቷ በየትኛውም አይነት ሞመንት እሱን የግሏ ማድረግ ስለምትፈልግ ማንኛውንም አይነት ነገር ከማድረግ ወደኋላ ምትል አይመስለኝም። እንዲሁም ይባስ ማለት ነው፣ ይባስ አብርሽን ከቤተሰቡ የሚያጋጨውን ከነሩታ ቤተሰብ ጋር ነጥብ የሚያስጥለውን ከሩታ የሚያጋጨውን ነገር ታደርጋለች እንጂ አብርሃምና እና ሩታ የሚታረቁበትን መንገድ ትፈልጋለች ብዬ አላስብም። ያው እሷም እንደ አንድ አፍቃሪ አብርሽን የግሏ ማድረግ ነው የምትፈልገው። ይሄንን ነገር ደግሞ ከሰሞኑ ራሱ በሚለቀቁ ቪዲዮዎች ላይ በደንብ አሳይታለች። በቃ ይህች ልጅ ስሜቷን ግልጽ አድርጋለች። እንደው አሁን የአብርሽ ነገር ነው እንጂ ውሉ ያለየለት ልጅቷ ስሜቷን ግልጽ አድርጋለች። ምን ያክል እንደምትወደው እኔ የእውነት እንደውም ዩቲባቸው ላይ የተለቀቀው ቪዲዮ ላይ እንደዚህ ወጥ ስለምታየው ብዙ ነገር ቁልጭ ብሎ አይታይላችሁም ይሆናል ግን ቲክቶክ ላይ ተቆራርጦ የሚመጡ ነገሮች አሉና፣ ሄርሜላ ፊቷ ላይ የሚታየው እንትን ምን ያክል ፍቅር ውስጥ እንዳለች በደንብ የሚያሳይ ነው። አሁን የዛን ቀን ልጅቷ ፕራንክ ስታደርጋት ምን ያክል በሽቃ እንትን ስትል እንደነበረ ትላንትና ደግሞ በራሷ ቻናል ላይ በተለቀቀው እንትን በደንብ አይታችኋል። መጨረሻ ላይ እኔ ስታቅፈው ምናምን ስትሰማው ያለው እንትን ምን ያክል ለሱ የፍቅር ቦታ እንዳላት የሚያሳይ ነው እና በዚህ ያክል ርቀት ማንኛውንም አይነት ከጀርባ የሚወሩ ከቤተሰብ የሚመጡ ነገሮችን አልሰማም ብላ የመጣሽ ልጅን በቀላሉ ማስቆም ይቻላል ብዬ አላስብም። አብርሃም እንግዲህ በዚህ በኩልም እየተፈለክ ነው። እንግዲህ ነገሮች ከረር ብለው እየመጡ ነው። አሁን ላይ ነገሮችን በቸለተኝነት ታያለህ ብዬ አላስብምና አንደኛ ጉዳዩ ላይ ቤተሰብ ገብቷል። ከዚህ ነገር እንዴት አድርገህ መውጣት እንደምትችል አላቅም። ምክንያቱም አልፈለገሽም ብትላት እናንተን የሚጎዱ ነገሮችን ከማድረግ ወደ ኋላ ትላለች ብዬ አላስብም። ምክንያቱም ፍቅር ውስጥ ያለች ሴት ናት። ትናንትና ራሱ የሆኑ የተፈጠሩ አንዳንድ ነገሮችን ለመሄድ ሞክሬ ነበር እና በፊት የነበረን ሪሌሽንሽፕ ምን ያክል ሊጎዳን እንደሚችል በሚገባ ነው እያዩ ያሉት እና ሴቶች በጣም እለኸኛ ናቸው። በነገራችን ላይ አሁን እንደ ድንገት ተነስተ ሄርሜላን ጥላሃት ወደ ሩታ ብትመልስ ሄርሜላ ዝም ብላታ ያለች ብዬ አላስብም። ለዚህ ደግሞ ትናንትና ብዙዎቻችሁ ቲክቶክ ላይቭ ላይ የተፈጠሩ ሞመንቶችን ካያችሁ በቂ መልስ ይሆናችኋል ብዬ አስባለሁ ነው ፎንቲኑ ሁላችሁም ታውቁታላችሁ። እና አሁን ላይ አዲስ ሪሌሽንሽፕ ጀምሯል። በፊት ያለውን ሪሌሽንሽፕ ደግሞ ታውቁታላችሁ፣ ከናርዲ ጋር የነበረው ማለት ነውና ላይቭ ላይ እያሉ የሆነ ቪዲዮ ተለቀቀ ማለት ነው ከዛሽ ልጅ ጋር የነበረው የሆነ የአልጋ ላይ ብቻ ቪዲዮን ያያችሁ ሰዎች በደንብ ግልጽ ሆኖ አይታችሁታል ብዬ አስባለሁኝና እንደዛ አይነት ነገር ተፈጥሮ እሱ እንግዲህ እዛ ላይቭ ላይ ማለት ነው ስሜታዊ ሆኖ ልጅቷ እንዳደረገች ነበር ሲያወራ የነበረው። በእርግጥ በእሷ እንትን ላይ አልነበረም የተለቀቀው፣ ግን ይህ ፋይል ከእሷ ውጪ ማንም ሰው ጋር ይኖራል ብሎ ስላላሰበ እንደዚ አይነት ምላሾችን ሰጥቷልና በቀላሉ ጥልሃት ልትሄድ አትችልም ወይም በቀላሉ ከህይወት ልታስወጣት አልችልም ምናልባትም ከእሷ መለየት ለአንተ ቀላል መስሎ ታይቶ በቀላሉ ጥያት ይሄዳለኝ ለተወሰነ ጊዜ ነው ምናምን የሚል ሀሳብ ካለ በቀላሉ ልትተው እንደማትችል ልታቂ ይገባሃል። በጣም ሴቶች ሲያፈቅሩ ማለት ነው ከባድ እንትን ነው የሚያደርጉትና ይህንን ነገር በደንብ ማሰብ መቻል አለብን። ልክ ወደ ትዳር ስትመለስ፣ አሁን ላይ በዚህ በቅርብ ጊዜያቶች ያደረካቸው ነገሮች ከዚች ልጅ ጋር መልሶ አንተን ዋጋ ሊያስከፍሉ ይችላሉ። ግን ያም ሆነ ይህ ትልልቅ ሰዎች ናቸው የጠሩ፣ ቤተሰቦች ናቸው የጠሩ፣ የእሷን ቤተሰቦች የአንተ ቤተሰቦች ናቸው። በትዳር አንድ እስከሆናችሁ ድረስ እነዚህ ሰዎች ጠርተው ከሩታ ጋር ፊት ለፊት ሊያነጋግሩ እየፈለጉ ስለሆነ፣ እንግዲህ መተህ ከእነዚህ ሰዎች ጋር ተገናኝተህ ያለባችሁን ችግር በግልጽ ተነጋግራችሁ ዳግመኛ በማእከላችሁ ችግር በማይፈጠርበት ዙሪያ ችግሮቻችሁን መፍታት አለባችሁ ብዬ አስባለሁኝ። ሄርሜላም እንግዲህ ወደ ቀልብሽ ተመለሺ። ያው ፍቅር ቢሆንም የሄድሽበት መንገድ ስህተት ስለሆነ ዋጋ መክፈልሽ አይቀርም። እንግዲህ ራስሽን ዝግጁ አድርጊ ማለት እፈልጋለሁ ማለት ነው። ሶ ጋይስ እንግዲህ ለዛሬ የነበረን መረጃ ይሄንን ይመስላል። ማታ ላይ እንግዲህ ቪዲዮች ሲለቀቁ በአዲስ መረጃ ተመልሰን ወደ እናንተ እንመጣለን። ይመቻችሁ።